አብሮ ለመኖር የወልቃይት ጠገዴን ማኅበረሰብ ጥያቄዎችና መብቶች መቀበልና ማክበር እንደሚገባ የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር አስታወቀም። አስተዳደሩ አብሮነት ለዘላቂ ሰላም በሚል መሪ መልእክት ከትግራይ ተወላጆች ጋር በሆመራ ከተማ ተወያይቷል። አምሳ ለሞኘ ተጨማሪ ዘገባ አለው።